ይህን የሚያክል ግዙፍ ፋብሪካ ይህ ይመረትበታል ተብሎ አይገመትም። ይህ በቻይና ሻንጋይ የሚገኘው ትልቁ የመርከብ ጣቢያ በ500 ሄክታር መሬት ላይ የተገነባ ሲሆን በዓለም ሶስተኛው ጭንቅንቅና ውጥረት የሚበዛበት ቦታ ነው። በየቀኑ ቀንና ሌሊት ከ10ሺ በላይ የሚሆኑ ሰዎች የሚሰሩበት ቦታ ከመሆኑም ባለፈ ትላልቅ የጭነት መርከቦች፣ የጦር መርከቦችና ሱፐር ታንከሮች የሚመረቱበት ቦታ ነው። ታዲያ እዚህ ስፍራ የሚመረቱት መርከቦችን በዓለም ዙሪያ በመሸጥ ቻይና በቢሊዮን የሚቆጠር ዶላር በየዓመቱ ታተርፋለች። ከዚህም ወይም አልፎ ይህ ቦታ ለብዙዎች የስራ እድልን ከፍቷል። ከሁሉም በላይ ደግሞ የቻይና ኢንዱስትሪ መሆነ ኢኮኖሚ በፍጥነት እንዲጨምር አድርጓል። በሚቀጥሉት ጥቂት ዓመታትም ቻይና የዓለምን ትላልቅ መርከቦችን ብቻዋን በማምረት ዓለምን ትቆጣጠራለች ተብሎ ይታሰባል። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደስ ተነስታችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።